ጥሩ አመሰግናለሁ። በጭራሽ የሚወራው ነገር ምንም ሊሆንም ሊታሰብም የማይችል ነው። ጭራሽ በሌሎችም የሚያናደኝ ነገር ነው። እኔ እንደዚህ አይነት ነገር አስቤውም አለሚውም ማላውቅ ነገር የሆነብኝ እንግዲህ፣ ግራ የገባው ህዝብም አለ ወይም ደግሞ ታጋይ በቃ በዚህ በትናንት በወጣው ቅጅ ግራ የተገባው ታጋይም ህዝብም ካለ ምንም ሊሆን እንደማይችል አርገው እንጂ አማራ ፋኖ ሙሉ ቢገባም እኔ እንደማልገባ በራሴ ስለምተማመን ማለት ነው። ስለዚህ ሀሰት ነው። ተዘጋጅተናል ያልኩበት ምክንያት ለውጊያ ነው። አሁንም መጥቶ መሞከር ይችላል። መደበኛ እንግዲህ አገዛዙ ስርዓት መሞከር ይችላል። ጠላትም ቢሆን ምናልባት በፋኖስ የሚነግድ ካልሆነ በስተቀር ጠላትም ቢሆን በጣም ይመሰክርልኛል፣ ስለኔ ማለት ነው። እንደማልደራደርም እንደማልገባም በጣም ይመሰክራል ማለት ነው። ከማንም ጋር ግንኙነት የለኝም። ስለዚህ ምናልባት ይህ ፌክ ምናምን ፎቶዎች ወይም ደግሞ እንደዚህ የድምፅ ቅጂዎች እየሰማ ህዝቡም ታጋዩም ባይደናገር ጥሩ ነው። ጠላት ወዳጁም ቢለይ ነው ህዝቡ፣ ብለው አመሰግናለሁ። ጨርሻለሁ። ትናንት ነው ዕለት ቀሽም የሆነ የተራገበ የድምፅ ቅጅ አለ። ለዛ ድምፅ ቅጅ ምላሽ ሆን ዘንድ ነው አሁን የተገኘ ነው። ይሄ አርቲፊሻል ኢንተለጀንሱ የድምጽ ቅንብር ነው። የድምጽ ቅንብሩ በራሱ ያዳምጠው ሰው ካለ እጅግ በጣም ስልት የሌለው ያልተዘጋጀ፣ የተቆራረጠ ይሄ በትንሹ እንኳን እኛ ኤዲት የምናደርገው በጣም ቀላል ኤዲተር ነው ማለት ይሄንን አርቲፊሻል ኢንተለጀንስ አዳምጣችሁ ከሆነ አይደለም ሌላ ቴክኖሎጂ ራሱ ከት አድርጎ። ድምጾችን ቀጣጥሎ የሚያሳይ ነው ማለት ነው። እና ከዚህ ከድምፅ ሪከርዱ ላይ በመጀመሪያ ከብልጽግና ጋር ተቀራርበን የሚለው 206ኛ እና 204ኛ ኮር ተቀራርበን እንሰራለን የሚለውን ወስደው ነው እንግዲህ ብልጽግና የሚለውን ቃል ጨምሮ እዛ ውስጥ አስገብተው ከብልጽግና ጋር ተቀራርቦ ነው የሚለው ማለት ነው። ከዛ በተጨማሪ ባለችን እንገባለን ይላል ቅጁ ላይ ማለት ነው። ባለችን እንገባለን ማለት የተተኳሽ እጥረት አለብን፣ ነገር ግን ባለችን ወደ ጦር ወደ ውጊያ እንገባለን ለማለት የተጠቀመውን ወስደው እዛ ጋር የጨመሩት ማለት ነው። ከዛ በተጨማሪ ደግሞ እኛም ተዘጋጅተናል የሚለውን ለውጊያ ነው እኛም ተዘጋጅተናል የተባለ። እኛ ዝግጁ ነን ባለችን ጥይት እንገባለን ሲባል እኛም ተዘጋጅተናል የሚለውን እያንዳንዱን ነገር ቆራርጠው ነው የድምጽ ቅጅ የሰሩት ማለት ነው። ይሄ በጣም ስርዓቱ የፕሮፓጋንዳ የድል የራበው መሆኑን ማሳያ ነው። ከዛም ባለፈ ደግሞ ስርዓቱ ጭንቅ ውስጥ የከተተ ነው ማለት ነው። ማህበረሰቡም ይህንን እውነት ብሎ የሚቀበል ማህበረሰብ ይኖራል ብለን አናምንም። ነገር ግን አንዳንድ ሰዎች በዚህ ሊታለሉ ይችላሉ ህምብር ይገባሉ ከሚል ነው ይሄንን ለመስጠት የፈለግነው። ከከሚሴ ከአጣዬ ለረጅም ጊዜ አንስቶ የታገለ ጀግና ዛሬ ላይ የሁሉ ጦር መሳሪያ ሲኖር የሁሉ የቡድን መሳሪያ ሲኖር የሁሉ ሁሉ የአማራ ህዝብ የአማራ ልጅ ወጥቶ ለነፃነት የታገላለው ሲል ድሮን ብቻውን በትግል ውስጥ ያለ ጀግና ዛሬ ላይ ለድርድር ይገባል ማለት ዘበት ነው። ዘበት ነው። ይሄ የማይሆንም ነገር ነው። ይህንን የሚቀበልም አካልም ይኖራል ብዬ አላምንም። በፍጹም ውሸት ነው ማለት ነው። ነገር ግን ስርዓቱ ግን ይህንን የወደቀ ምናልባትም ይሄ የድምጽ ኤዲተሮች በጣም የወደቁ ቴክኖሎጂውን ጭራሽ ሊጠቀሙ የማይችሉ ማይረባ ቅንብር ነው የተሰራ ማለት ነው። ምናልባትም እንኳን ሲቀናበር ቴክኖሎጂውን ከፍ አድርጎ ማቀነባበር ይችሉ ነበር፣ ተመሳሳይ ነገር ማድረግ ይችሉ ነበር። ነገር ግን ይሄ የተቆራረጠ ሐሳብ፣ የድምጽ ቶኑ በራሱ በጣም የተለያየ ነው ማለት ነው። ይህንን እንኳን ማቀናበር ያልቻለ ቀሽም ፕሮፖጋንዳ፣ ለመስራት እየተሯሯጡ ነው። የፕሮፖጋንዳ ራብን ገጥሟቸዋል ማለት ነው። በሌላ በኩል ያሉት እና አርበኛ እያሱ አሁንም ድረስ ውጊያ ላይ ናቸው። ለዚህ አይነት ድርድርም ውይይትም በዛኛው አቅጣጫ ነው ያለው። ያን ያህል በዚህ ውይይት አይደለም እኛ ጋር ሊወያዩ። ስልካቸው ራሱ የሚሰራ አይደለም፣ ሰርቶልን ማያውቅም በዛ በኩል ማለት ነው። ስለዚህ ዝም ብሎ የተሳሳተ ህብረተሰቡንና ታጋዩን ውዥንብር ለመፍጠር ያለችን አንድነት፣ የተጀመረውን አንድነት በወንድሞቻችን መካከል ልዩነት ለመፍጠር የተደረገ ሴራ ነው። የተደረገ ሴራ ነው። አንድነቱ እንዳይመጣ እከሌ እንደዚህ ያለ እከሌ እንደዚህ ያለ የመጨረሻ የቀራቸው አርበኛ ተሾመን ነበር። እሱንም ጭምር ውዥንብር ውስጥ ለመክተት የተደረገ ነው። ጫፍ እየደረሰ ስለሆነ አንድነቱ በዛ ልክ የተደረገ ነው ማለት ነው። እንግዲህ ስርዓቱ አይታችሁታል። አንድነታችን እንዳይመጣ በመካከላችን ሰዎችን አስገብቶ ነው የቆየው። ስለዚህ አሁን ላይ የመጨረሻ አንድነቱን ደፍረን ከግማሽ በላይ ተጉዘን ስንገኝ የራሱ የሆኑ ሰዎች አስገብቷቸው የቆዩ ሰዎች ወደ ጉድጓዳቸው እየዘለሉ እየገቡ ነው። አንድነታችን እውን እያደረግን ነው ማለት ነው። አንድነቱን ጋርደውን የነበሩ ተራሮች ሄደዋል፣ ተንዷል። አንድነታችን በመጋረጃ ጥለውን የነበሩ ተገፈዋል። ይሄ ሲገፈፍ የመጨረሻ ያለችውን ትንሽዬ ፕሮፓጋንዳ ለማሟላት ስለፈለገ ነው። መንግሥት ይህንን አርቲፊሻል ኢንተለጀንስ ቅንብር ለቆ በመካከላችን እንዳንተማመን ለማድረግ በመካከላችን አንድነት እንዳይኖር ለማድረግ ነው። አርበኛ ተሾመን ይጠረጥራል የሚልም ታጋይም የለንም፣ በሱም ውዥምብር ይገባል የሚል ህዝብም የለንም። እርግጠኛም ስለሆን በዚህ ልክ ነው ያለው ሁኔታ እና ይሄ ለማለት ነው። ወደ አርበኛ መስዳችሁ ጭራሽ ለሌሎችም የሚያናደኝ ነገር ነው። እንደዚህ አይነት ነገር አስቤውም አልሜውም ማላውቅ ነገር የሆነብኝ እንግዲህ ግራ የገባው ህዝብም ካለ ወይም ደሞ ታጋይ በቃ በዚህ በትናንት በወጣው ቅጅ ግራ የተጋባው ታጋይም ህዝቡ ካለ ምንም ሊሆን እንደማይችል አርገው እንጂ አማራ ፋኖ ሙሉ ቢገባም እኔ እንደማልገባ በራሴ ስለምተማመን ማለት ነው። ስለዚህ ሀሰት ነው። ተዘጋጅተናል ያልኩበት ምክንያት ለውጊያ ነው። አሁንም መጥጦ መሞከር ይችላል። መደበኛ እንግዲህ አገዛዙ ስርዓት መሞከር ይችላል። ጠላትም ቢሆን ምናልባት በፋኖስ የሚነግድ ካልሆነ ሆነ በስተቀር ጠላትም ቢሆን በጣም ይመሰክርልኛል ስለኔ ማለት ነው። እንደማልደራደርም እንደማልገባም በጣም ይመሰክራል ማለት ነው። ከማንም ጋር ግንኙነት የለኝም። ስለዚህ ምናልባት ፌክ ምናምን ፎቶዎች ወይም ደግሞ እንደዚህ የድምጽ ቅጅዎች እየሰማ ህዝቡም ታገዩም ባይደናገር ጥሩ ነው። ጠላት ወዳጁም ቢለይ ነው ህዝቡ ነው። አመሰግናለሁ። ጨርሻለሁ። ለውጊያ ነው፣ እኛም ተዘጋጅተናል የተባለ እኛ ዝግጁነን ባለችን ጥይት እንገባለን ሲባል እኛም ተዘጋጅተናል የሚለውን እያንዳንዱን ነገር ቆራርጠው ነው የድምጽ ቅጅ የሰሩት ማለት ነው። ይሄ በጣም ስርዓቱ የፕሮፖጋንዳ የድል የራበው መሆኑን ማሳያ ነው። ከዛም ባለፈ ደግሞ ስርዓቱ ጭንቅ ውስጥ የከተተ ነው ማለት ነው። ማህበረሰቡም ይህንን እውነት ብሎ የሚቀበል ማህበረሰብ ይኖራል ብለን አናምንም። ነገር ግን አንዳንድ ሰዎች በዚህ ሊታለሉ ይችላሉ፣ ውዥንብር ይገባሉ ከሚል ነው ይሄንን ለመስጠት የፈለግነው። ከከሚሴ ካጣዬ ለረጅም ጊዜ አንስቶ የታገለ ጀግና ዛሬ ላይ የሁሉ ጦር መሳሪያ ሲኖር፣ የሁሉ የቡድን መሳሪያ ሲኖር፣ የሁሉ የአማራ ሕዝብ የአማራ ልጅ ወጥቶ ለነጻነት ይታገላለሁ ሲል ድሮም ብቻውን በትግል ውስጥ ያለ ጀግና ዛሬ ላይ ለድርድር ይገባል ማለት ዘበት ነው፣ ዘበት ነው። ይሄ የማይሆንም ነገር ነው። ይህንን የሚቀበልም አካልም ይኖራል ብዬ አላምንም። በፍጹም ውሸት ነው ማለት ነው።